ሻሎም በመላው ዓለም የምትገኙ እንዲሁም በኢትዮጵያ በሐዋሳና አካባቢ ላይ የምትገኙ ቅዱሳን ወንድማችሁ ፕሮፌት የሚናይ ከክራይስ ሮክ እንዲ ኢንተርናሽናል ቤተክርስቲያን ከፊታችን መስከረም 25 እለተ እሁድ ከማለዳ ሁለት ሰዓት ጀምሮ እስከ ሰባት ሰዓት የሚቆይ ታላቅ መንፈሳዊ ዝግጅት በቤተክርስቲያን ላይ ተዘጋጅቷል። ነገ ወንጌል በኃይልና በስልጣን ይሰበካል ለታመሙት ይጸለያል። በአጋንንት እስራት ውስጥ ለታሰሩ ሰዎች ጌታ መፍታትን ያደርጋል። በዕለቱ እርሶና ቤተሰቡ በስፍሮ በመገኘት የእግዚአብሔር ማልስ ጋር እንድትገናኙ ይሁን። እግዚአብሔር ለረዥም ዘመናት ጥያቄ ሆኖ የቆየባችሁን የእናንተን ጉዳይ ከማልስ ጋር ያገናኛቸዋል። የታመሙት ይፈወሳሉ። እግዚአብሔር ታላቅ የሚያስደንቅ ክብሩን ይገልጥልናል። በመስከረም ወር መጨረሻ እሑድ ላይ የእናንተ ነገር የሚለቀቅበት ይሆናል። በእርግጠኝነት የእናንተ መዝገብ ይፈተሻል። መጽሐፍ ቅዱስ ስናገር የማርጠኪዎስ መዝገብ እንዲፈተሽ እግዚአብሔር ሌሊቱን ሙሉ ለንጉሱ እንቅልፍን አሳጣ ይላል። በዛን ሌሊት መዝገብ እየተፈተሸ ታድሮ የማርጠኪዎስ መዝገብ ተገኘ። የእናንተ መዝገባችሁም ይፈተሻል። አንድ አዲስ ጉዳይ እግዚአብሔር አድርጎ ያስደንቃቸዋል። የቤተ ክርስቲያን ዘማሪያንና ተጋባዥ ዘማሪያን አንድ ላይ በመሆን እግዚአብሔርን በዜማ የሚያወድሱበት ስለሚሆን ሁላችሁም ለአምልኮም ተዘጋጅታችሁ እንድትመጡ ይሆን። ተጋባዥ እንግዳዎችም ይኖራሉ። እኔም የእናንተ ወንድም በስፍራው በመገኘት የእግዚአብሔርን ቃልን የማካፍላችሁ ይሆናል። እግዚአብሔር ታላቅና ኃይለኛ ነገር ነገ ያደርግልናል። ከወዲሁ ተዘጋጅታችሁ ሁላችሁም ነገ ወደ ስፍራው እንድትገሰገሱት ይሁን። አድራሻችን የሚሆነው ሐዋሳ ዳቶ ሳውዝ ቆጮን አላት እንዳላችሁ ታገኙታላችሁ። ያለን ቦታ ውስን ስለሆነ ከወዲው ስልክ ደውላችሁ በቢሮ ላይ ያሉ አልጋዮች እናንተን የሚያስተናግዱ ስለሚሆን በጊዜ ከወዲው ተዘጋጅታችሁ። በአቅራቢያ የምትገኙት በጊዜ መታችሁ ቦታውን እንድትይዙና እንድታገኙት ይሁን። እግዚአብሔር ታላቅ ነገርን ያደርጋል። እጅ በመጫን ለእያንዳንዱ ሰው የምንጸልይ ይሆናል። እግዚአብሔር ታላቅ ነገርን በመካከላችን በማድረግ ነገ ያስደንቀናል። ሁላችሁም ተጋብዛችኋል። መልእክቱ ለሌላ ሰዎችም ደርስላቸው። ሁላችሁም ሼር ሼር ያደረጋችሁት ከወዲሁ እንድታደርሱት ይሁን። በያላችሁበት ሰላማችሁ ይሁን። መልካሙ ቆይታ ይሁንላችሁ። ወንድማችሁ ፕሮፌት ሜናይ ሻሎም